ድራማ ላይ እንግዲህ በክፍል ስልሳ ስምንት ኤፍራታ ማንም ሳይነግራት የገነት እናት እናትና የዳግምን ወንድምነት በራሷ መንገድ ሰምታለች። የሰማቸውም እንግዲህ እንደሰማችሁት ናታንና ገነት ስለ ኤፍራታ እያወሩ ልንገራት፣ አትንገራት ትጎዳብኛለች። እኔ ቀስ ብዬ እነግራታለው። ናታን ደግሞ በሕልሜ ሲያቃዥን ያደረ ያንቺ እናቷ መሆኗን ሰምታ እኔን መታ እየወቀሰች ነበር። የኔን ክፉነት እየነገረች ነበር። እንድታዝንብኝና እንድታክዝብኝ ስለማልፈልግ እኔ ራሴ እነግራታለው፣ እየተባባሉ እየተከራከሩ እንደነበር ኤፍራታ ሰምታቸዋለች። እንግዲህ ይህን ነገር ለማንም ሳትናገር ቀጥ ብላ ወጥታ ውጭ ላይ ሁና እየተንፈራፈረች እያለቀሰች ነበር። እንግዲህ በጣም ያዘነችና የተከዘች ትመስላለች። የደስታ እንባ ሚሆን የሀዘን እንባ አይታወቅም። ዞሮ ዞሮ ግን እናቷ ለእሷ ብላ ሰው ቤት ገብታ እየሰራች እንደምትኖርም ባለፈውም ስለነገረቻት ያም ነገር ተውስ ስላላት እናቷ ይሄን ያክል ለእሷ መስዋዕትነት መክፍሏ ሚሆን የናታን መደበቅ ሚሆን ብቻ በጣም አዝና በር ላይ እያለቀሰች ነበር። አዝና ይሆን ወይስ ደግሞ የደስታም ባይሆን የምታለቅሰው? ኤፍራታ ወደ ቤት ትመለስ ይሆን ወይስ በዛው ቀጥ ብላ ምትሄድ ይመስላችኋል? ግምታችሁን ኮምንት ላይ አስቀምጡልኝ ማለት ነው። ያፌት አሁንም ደፋ ቀና እያለ ነው ግን ደግሞ ደግሞ ሔዋን በመሀል ዘው ብላ ገብታለች። እንግዲህ በሴትነት የሚሆን አጥምጄ ከያፌት መረጃ መውሰድ አለብኝ። በቂ ምለውን መረጃ ይዤ መውጣት አለብኝ። የፈለገውን ያክል ዝቅ ብዬና ወርጄ ይህን ነገር ማጋለጥ አለብኝ። ለእነዛ ለታገቱ ሴቶች ስል ሴትነቴን መጠቀም አለብኝ እያለች ለራሷ እያማከረችው ነበር። ያፌትንም እንግዲህ እያወራቸው ነበር። ያፌት ግን ፊት ሊሰጣት አልቻለም። አሽቀንጥሮና ገፍቶ ጥሏት ነበር። ይባስ ብሎ ለጀሌዎቹና ለአጋቶቹ እንግዲህ እችን ሄዋን የተባለችን ልጅ አግቱልኝ። ህይወቴ ላይ ዘው ላይ የመጣሽ ሰዎች ነው። መንገዴ ላይ እንቅፋት የሚሆንብኝ ሰው አልፈልግም። በጠዋቱ እንቅፋት ሁናኛለች፣ አስደብራኛለች። ስለዚህ እሷንም አግታችሁ ወስዳችሁ እነዛ ሴቶች ጋር ጨምሯት እያለ ነበር እንግዲህ። ሔዋን ከታገተች እንግዲህ ኤፍራታ አለቀላት። በትንሹ ቢሆን እያገዘቻትና እየረዳቻት ከብዙ መሰናክሎች እያስጣለቻት ነበር። እንግዲህ ሔዋንን ያፌት ያሳግታታል ወይስ ደግሞ ሔዋን ያሰበችው ነገር ተሳክቶላት? ሔዋን ያሰበችው እንኳን የሚሳካ አይመስለኝም። ምክንያቱም ያፌት ጣርጥሯታል። ሲቀጥል ደግሞ ሊያስቀርባትም አልቻለም። እሱን ደግሞ በሴትነቱ አቀርባ ማጥመድ ፈልጋ ነበር፣ ግን ይሄ ነገር ደግሞ እየተሳካላት አይደለም። ይባስ ብሎ ሌላ መዘዝ ይዞባት መጥቷል ማለት ነው። እንግዲህ ሄዋን ኤፍራታን የማገዝ ድሏ በጣም ዝቅተኛ ሆኗል። ኤፍራታም እንግዲህ ያፌትን ልታገባ እንደሆን ሁላቸውም አውቀዋል። ሁሉም ሰው ላይ ፊቷን አዙራለች። ግን አሁን ደግሞ የገንየን እናትነት ስትሰማ ያፌትን እንትና ናታንና ገነት ያወሩትን ነገር ስሰማ ምናልባት ሀሳቧን ቀይራ ትዳሩን ልትተው ትችል ይሆናል። ብቻ ቢሆንም ግን ኤፍራታ ለናታን ይህን ነገር አለመናገሯ ገነትም ጠርጥራለች፣ የሆነ ነገር እንደሆነች በሰላም እንዳልሆነ ይህን ነገር ያደረገችው እየተናገረች ነበር። ያው ናታንም እንደዛው እያለ ነበር፣ ግን ደግሞ ጊዜ እንስጣት እያለ ነው። ይህን ነገር መናገር ለናታን አልፈለገችም ኤፍራታ ምክንያቱም ከነገረችው አስገድዷት እንደሆነ ካወቀ ናታን ሆን ብዬ ነው የገደልኩት ብሎ ሄዶ እጁን ለፖሊስ ሰጥቶ ወይም ሊታሰር ይችላል ወይም ደግሞ ያፌትን ያልሆነ ነገር አድርጎት ሌላ መዘዝ ሊመጣ ይችላል ማለት ነው። ስለዚህ ይህን በመፍራት ነው ኤፍራታ እንግዲህ መናገር የማትፈልገው። ኤፍራታም ዓይኗ እያየ ናታን እንዲጎዳ እንድታዝን እንዲያዝን አትፈልግም። ናታንም ኤፍራታን እንደዛ ዓይኑ እያየ የማትወደውና የማታፈቅረውን ሰው በሱ ምክንያት እንድታገባ በጭራሽ እንደማ ማይፈቅድ ስለምታውቅ ነው። ግን ደግሞ እሷ ባሰበችው መንገድ ላይ ሆን ይችል ነበር። ብትነግሮ ኖሮ ነገሮችን ተነጋግረው ከነ ቢንያም ጋር ሆነው ሊፈቱ ይችሉ ነበር። ግን ደግሞ እሷ መናገርን አልመረጠችም። በሌላ በኩል ደግሞ ናታንን ተስፋ የሚያስቆርጥ ነገር ተከስቷል። ሉሊት ከያፌትና ኤፍራታ ሲያወሩ ሰምታ ነበረ። እወድሃለሁ በኝ እያላት ነበር። አስገድዶ እወድሃለሁ ካላልሽኝ የምትፈልጊ ነገር አላደርግልሽም፣ አሁንም መጎዳሻለሁ እያለ በማስፈራራት እንግዲህ እወድሃለሁ፣ አፈቅርሃለሁ እንድትል አድርጓታል። ይሄን ደግሞ ሉሊት ሰምታለች። ሉሊት ስትሰማ ደግሞ የእውነት ስለመሰላት እንግዲህ እየተክለፈለፈች መጣ ለእነ ናታን ለመንገር ስትጣደፍ ቤዛ በጣም ነው የተናደደችባት። ምክንያቱም ናታን እሷ ቤት በሰላም ያድራል እኔ ጋ ብላ እያሰበች ባለችበት አጋጣሚ ነው ሉሊት መጣ እንግዲህ እንደ እርጎ ዝም ብዘው ያለችው ክላሳቸውን ሳታንኳኳ። ይሄ ነገር ቤዛን በጣም ነው ያናደደ። ቢሆንም ግን ሉሊት ያሰበችውና የሰማችውን ነገር ሹክ ለማለት ስለቸኮለች ወዲያውኑ እንግዲህ የሆነ ነገር ልነግራችሁ ፈልጋለሁ በማለት እያቃጭለች ፊታቸው ከቆመች በኋላ በይንገሪና ሲላት ናታን እንግዲህ ኤፍራታ ነያፌትን አፈቅርሃለሁ እወድሃለሁ ስትል ሰማሁ በማለት እንግዲህ የናታን ልብ ረርድብን እንዲ አድርገዋለች ማለት ነው። ይህን የሰማው ናታንም እንግዲህ ውሃ ልጠጣ ብሎ ወደ ታች ወርዶ ነበር። ገንዬን ሲያጽናናት፣ ከገንዬ ጋር ሲመካከሩ እየነበረው ማለት ነው። ቤዛ ደግሞ ይህን ነገር በጣም አናዷታል። ምክንያቱም ናታን ከእሷ ጋር ሊያድር በሰላም የነበረው ነው እንግዲህ ወጥቶ እንዲሄድ እንዲያዝንና እንዲተክዝ ያደረገችው፣ ስለዚህ ቤዛ ተናዳ እየሰደበቻት ነበር ሉሊትን። ቤዛ ደግሞ በጣም ተቀይር ያለው እያለች ነው። ተቀይር ያለው ጥላቻን መተው ፈልጋለሁ፣ በተለይ ከእስር ቤት ከወጣው በኋላ ደህና ሰው ሆኛለው እያለችው ነበር። ናታንም እየገረሙ ነበር። አንቺ በቃ ተቀየርሽ፣ እንደዚህ መቀየርሽ ግን ገርሞኛል። የሆነ ተቀይረሽ ከሆነ በጣም ደስ ብሎኛል እያላት ነበረ። በትንሹም ቢሆን ቤዛ የተቀይረች ይመስለኛል፣ ግን ደግሞ በሰላም አይመስለኝም፣ ምክንያቱም ቤዛ ጥሩ ነገር በውስጧ አስባ አታውቅም ብቻ ብቻ በሰላም አይመስለኝም። የተቀየረችው ተቀይራለች፣ የወጣችበትን አማላማ የረሳች ትመስላለች። እንግዲህ ከእስር ቤት ያስወጣት ያፌት ነው ያስወጣትም፣ ጽዮንን ይዛት ከኤፍራታ ጎን እንድትቆም ነበር። ይህን ነገር ግን ለማድረግ ዝግጁ አትመስልም፣ ምክንያቱም ሰርጉ እንዲቆም ከይህዋን ጋር እየተመካከሩ ነበረ። ይህ ሰርግ ከቆመ ደግሞ እሷ ድጋሚ ወይም እስር ቤት ልትገባ ትችላለች። ይህን ነገር ግን ልብ ብላ አላስተዋለችውም። በዛ በኩል ደግሞ ቢኒያምና ጽዮን እብድ ያለ ፍቅር ውስጥ ገብተዋል። ሳያስቡት ጽዮንን ከመርሳት በሽታ አድናለሁ ብሎ እየገባው ድብን ያለ አፍቃሪ ሆኖ እንግዲህ በፍቅር አለም እየከነፉ ነው። ጽዮን እንግዲህ የመርሳት ችግሯን አሁንም ማስታወስ አልቻለችም። ሉሊ ስላሚ ወለደች እያለች ነው ሁሉንም ነገር እረስታ፣ ግን አሁን እንደ ድራማና እንደ ቀልድ፣ እንደ ሕክምና የተጀመረው ነገር ወደ ሌላ ነገር ተቀይሮ እንግዲህ ድብን ያለ ፍቅር ገብተዋል። ማንና ማን? ቢንያምና ጽዮን ማለት ነው። እንግዲህ በፍቅር እየከነፉ ነው። ፍቅራችሁን ያዝልቅላችሁ ነው የምንለው። ኤፍራታ ደግሞ ከዚህ ከመከራ ከስቃይ እንዲወጣት እንፈልጋለን። እንደ ባለፈው በፍቅር እንዲሄዱ ነው የምንፈልገው እንጂ እንደዚህ ማለቃቀስ ምናምን ኤፍራታ ስታለቅስ የእውነት ያለቀሰች ነው የሚመስለኝ። ብቻ በቀጣይ ክፍል ምን የሚፈጠር ይመስላችኋል? ኮመንት ላይ አስቀምጡ። እንግዲህ ያፌት እንዳሰበው ተሳክቶለት ኤፍራታን ያገባታል ወይስ ደግሞ ያሰበው ሳይሳካለት ቀርቶ እቅዱና ህልሞ ከሽፎበት ሌላ ነገር የሚፈጠር ይመስላቸዋል። ናታን እንግዲህ አምኖ ተቀብሏል። በቃ እንደምታገባ ቆሞ እንደሚድራት ያ በቃ ለሚወዱ ሰው ደስታ መኖር ነው የሚለውን ነገር እየተገበረ ይመስላል። ዞሮ ዞሮ በቀጣይ ክፍል ምን እንደሚፈጠር እስከምናይ ድረስ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አድጋችሁ ሀሳብ አስተያየታችሁን እየሰጣችሁ በሚቀጥለው ክፍል ደግሞ የሚለቀቁትን ነገሮች እየገመታችሁ ጠብቁን። ባይባይ።